አብሪሽ ተረጋጋ። በመጀመሪያው ሴልሽ ክብር ትፈልጋለች አይደል? እንዲ ቤተሰቦች ያስፈልጋታል እንጂ ክብር ሲጀመር ማለት ነው። ሲቀጥል ደግሞ አብሪሽዬ መረጋጋት አለ። በአሁን ላይ ሩታ ወደደችም ጠላችም ከአጠገብ የምታስፈልግበት ጊዜ ነው። ሩታ እኮ የድሮ ሩታ አይደለችም። ከሰውነት ራሱ ከስታለች። የእውነት ቤተሰቦች የትናንት አይታችኋት ከሆነ ማለት ነው። ስለዚያ ለሩታ አይገባትም ነበረ። ጋሽዬ ትክክል ናቸው ያሉት ነገር እውነት ነው የምላችሁ ቤተሰቦች በጣም ደስ ያለ ንግግር ማለት ነው። ሚዛናዊ ሆነው ነበር አብሬሽን ሲቆጡ የነበረው። አብሬሽ መችም ያው ቪዲዮን ሁላችሁም አይታችሁታል፣ ሲያለቅስም ነበረ። አልቀሳውን በራልኝ፣ ጨለመልኝ አሁን ምንም ትርጉም የለውም። አብሬሽ ዬ፣ ትዳር ጋሽ እንዳሉት ይታመማልም ይድናልም አልጋ ባልጋ የሆነ ነገር የለም። ይመቻልም ይጎረብጣልም ብለዋል ጋሽዬ፣ እና ወጠጤ ሁሉ ወደ ትዳር እየገባችሁ የትዳር ምንነት ሳታውቁ ብለው ጋሽዬ ዛሬ አብሬሽን በጣም ነው የተቆጡት። ቤተሰቦች እንዴት ደስ እንዳለኝ ጠይቁኝ የእውነት ሩታ ጋር አንድም ቀንጣ ታህል ጥፋት የለም። አብርሸ፣ ይህ ሁሉ በአንተ ምክንያት የሆነ ነው። ሩታውን ላለችበት ነገር ሁሉ ያንተ ምክንያት ነው። አንድና አንድ ሩታ ምንም ጥፋት የለባትም። ሲቀጥል ደግሞ አሁን ላይ ጨለመብኝ ለመብኝ በራልኝ ምንም የትርጉሜን ነው። አበት በደንብ አስብበት። ወደ ራስ ተመለስ። ትዳር ቀላል አይደለም። ሩታ ጋሽዬን ይዘህ ሄድክ ደግሞ እርግጠኛ ነኝ ሩታ ወደ ቤቷ ትመለሳለች። ለጋሽዬ እንቢያትልም። ያው አብርሸ ዛሬ ሁላችሁም ቪዲዮ እንዳያችሁት ትናንት ሩታ ታማለች ተብሎ ሰው በውስጥ ቪዲዮ ላከልኝ። ሩታ ጋር ካሌርኩ ያዚሁን ቀቁኝ ከቢኒ ቢኒን ሁላችሁም ትቆጣላችሁ። ከእርሱ ጋር ነበር ወደ አዲስ አበባ ሊመለስ የፈለገው። ቤኒ ደግሞ ያው ጋሽዬ ማወቅ አለበት፣ መጀመሪያ ጋሽዬ ጋር እንማከር። ለአንተ እምቢ ያለችው አሁን እኔ እናንተ ብንሄድም ምንም አይነት ነብጥ ልናመጣ ስለማንችል ጋሽዬን ይዘን ብንሄድ ትንሽ ቢሆን ለጋሽዬ ሽት ልትር ትችላለች በማለት ነበር ቤኔ ጋሽዬን የጠራውና በጣም ነበር የተበሳጩት። እውነቴን ነው የምላችሁ፣ ምክንያቱ በአንተ ስንት ነገር ወንኩኝ ገና ለትዳር ሳደርሱ ወጣጤ ሁሉ ለትዳር ትገቡና ትዳር ቀልድ ነገር ነው እንዴ? ትዳር እኮ ይጎረብጣልም ይመቻልም፣ አልጋ በአልጋ የሆነ ነገር የለም። ሲቀጥል ሩታ ጋር አንድ ጥፋት የለም። በፊት ያላስተካከል ከሆን አሁን ሄደ ከጎኑ አልሆን የምትለው በፊት ከጎኑ ያልነበርክ ያልጠየካት፣ ምንሆን ሽምለክ ያላማከርካት፣ ያላዳመጥካት ዛሬ ያዙኝ ንቀቁ የምትለው ምንድን ነው? በማለት አብርሽን ያው ጋሽዬ በጣም ተቆጥተውታል ማለት ነው። እውነታቸው ነው። ጋሽዬ ዛሬ የእውነቴን ነው ናችሁ መቼም የመለ ቀዳም ቅመሞች ሁላችሁም ቪዲዮን አዳምጣችሁታል። የልብ ያደረስ እውነት ነው ምላችሁና፣ በቃ አባት እንዲህ ነው ልጅን ግስጽ ሲያደርግ ነው። ትክክል ናቸው። ትዳር ይታመማል። አንዴ ደግሞ ንፋስ ከገባበት ያው ከባድ ነው። አንዴ ሴት ልጅ ድብም ከተሰበረ ከባድ ነውና ያው ሁላችሁ መሮት ትናንትና አይታችኋት አይደል? በጣም ነው የተሰበረች። እውነት የድሮ አይደለችም፣ ከስታለች። እውነት ነው ምላችሁ፣ አንዳንዴ የማየውን ትዳር ውስጥ መግባት እራሱ በሽታ ነው። እግዚአብሔር ነው ብቻ አብርሽ አሁን ላይ መረጋጋት እና ማሰብ በደንብ ራስን ማስተካከል ነው ያለብን እንጂ ያዙኝ ንቀቁኝ አሁን ምንም አይጠቅምም ምንም አይጠቅምም እውነት በፊት ነበረ እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላሉ እናቶቻችን እና ተረቱ ቀላል ተረት አይደለም ቤተሰቦች እውነት አሁን ያዙኝ ንቀቁኝ ጋሽዬ ጋሽ እየጨንሞብኛል ንቀቀኝ አዲስ አበባ ከድርኩ አሁን ምንም ለውጤት ነው አብርሽዬ በእርግጥ አሁን ላይ ከጎኗ በጣም ታስፈልጋታለህ አንተ ታስፈልጋታለህ። ግን ቢሆንም አንተ ብቻህን ብትሄድ አይን ላፈር ላይ ካልፈልግም ልትል ትችላለች፣ ካለችበት ሁኔታ የተነሳ ማለት ነው። ግን ያው ጋሽዬም አብረው እንግዲህ አዲስ አበባ ሊገቡ ነው። ቤተሰቦቼ ሰላም እንደሚወርድ ተስፋ እናደርጋለን። ያው ጋሽዬ ሩታ ጊዜ ያስፈልጋታል፣ ጊዜ ትውሰድ እያሉ ነው። ግን እሷ ጊዜ ከመውሰድ ይልቅ ያው ራሷን እየጎዳች ራሷን ከመጠገን ይልቅ እራሷን እየጎዳች እየታመመች ነው እና ቶሎ ታርቀው ሰላም ፈጥረው ጋሽዬ እንደምንም ሩታየን ተቆጥተው እውነት ወደ ቤት ናንድና መጨረሻ። ከዚህ በኋላ እውነት ሩታ ልቧ መሰበር የለበትም። እውነቴን ነው ምላችሁ። አብርሽ ልጅ ነው እንዴ? እውነት ቤተሰቦች እንዴ ትዳርቀልን ነው እንዴ? በፊት አብሮ እየኖረ አጠገቧ ምንሽ ብሎ አልጠየቃት ጋሽዬ ዛሬ ቋንቋ እስከሚል ልጃቸው መሆኑ እስከምትረሱ ነው የነገሩት እውነት እንዴት ትዳር ቀልድ ነው እንዴ? በፊት አጠገቧ ሆኖ ምኖ ሽጉድ ያላዳምጣትን ያልሰማትን አሁን ታመመች ሲባል ያዙ እንዲቀቁጭ ያንመብኝ ትርጉም አልባ ልፋት ነው እና ከዚህ በኋላ እንደኔ እንደኔ ማለት ነው ቤተሰቦች አብርሽ በደንብ ተቀጥቷል፣ በደንብ ተምሯል ብዬ አስባ ነው እንግዲህ ልጅ አለንም አብርሻለን እኔ እንደዚያ ብዬ ነው ቤተሰቦች፣ የማስበው እና ያው ጋሽዬ አንጀቴን ያራሱኝላችሁ። ማየታችሁ ቪዲዮን ለሀቅ ነው እግዚአብሔርን ለሀቅ ነው የምናገረው። ሩታን በጣም ጎርታታል እያሉት ነበር። በጣም አሁን የምን ያዙኝ ንቀቁኝ ነው። በፊት ያልጠበከውን ትዳር በፊት ከጠገቧ ሆነ የተሰበረውን ልቧ ያንንም ያንን ኮተት እያመጣ የልጅቷን ልብ እየሰበርክ ሴቶችን እየሳብክ እያሉ የእውነት ነው ምላችሁና ዛሬ አንጀቴን ያራሱኝ የእውነት ነው ምላችሁና አብርሽ ተረጋግተ